ጤና ስጥልኝ ሰላም። እኔ ፋርማሲስት ነኝ። ዛሬ በጣም አስፈላጊ በሆነ ርዕሰ ጉዳይ ላይ እንነጋገራለን። ቪዲዮ እስከ መጨረሻ እንድትከታተሉኝ ከወዲሁ እጋብዛለሁ። ቀጥታ ወደ ርዕሰ ጉዳያችን ከመግባታችን በፊት የተወስኑት ነጥብ ስነሳ እዚህ ጋር መድኃኒት ከመውሰዳችን በፊት መጀመሪያ ሁሉ ሰው ሊያውቀው የሚገባ ነገር ኤክስፓየር ዴቱ ቼክ ማድረግ አለብን። የምናስቀምጥበትን እቃ በራሳችን ከአንዱ ወደ ሌላ መቀየር የለብንም። የምናስቀምጥበትን ቦታ ሙቀቱ፣ ብርሃኑ፣ እርጥበት እንዳይኖረው ቼክ ማድረግ አለብን። ፍሪጅ ውስጥ የሚቀመጥ መድኃኒት ከሆነ ደግሞ የፍሪጃችን ቴምፕሬቸር ቼክ ማድረግ አለብን። አብዛኛው የመድኃኒታችን ከሁለት እስከ ስምንት ነው የሚለው በዛው አጅስት ማድረግ አለብን። ኤቭሪ ኢንፎርሜሽን ማለት ሁሉም በመድኃኒቱ የተሰጠ ሀበሬት እንትን ኢንፎርሜሽን በደንብ አድርገን ጠንቅቀን ማወቅ አለብን። ከምግብ በኋላ ነው የሚወሰደው፣ ከምግብ ነው የሚወሰደው፣ ከምግብ በፊት ነው የሚወሰደው መድኃኒት ካላችሁ፣ ሁለት እና ከዛ በላይ የምትወስዱ ከሆነ ደግሞ መድኃኒቶቹ አብረው ይሄዳሉ ወይ አይሄዱም የሚል በደንብ ጠንቅቀን ማወቅ አለብን። ሁሉም መድኃኒት ደግሞ ሕፃናት በማይደርሱበት ቦታ ማስቀመጥ አለብን። እንደ መግቢያ ይሄኛው ካልኩኝ፣ ወደ ዛሬ ርዕሰ ጉዳያችን ስንገባ ዛሬ ድራግ ድራግ ኢንተርአክሽን ወይም ደግሞ የመድኃኒት ግጭቶች የሚል ርዕሰ ጉዳይ ላይ እንነጋገራለን። ቪዲዮው እስከ መጨረሻ አብራችሁ ይቆዩ። ድራግ ድራግ ኢንተርአክሽን ወይም ደግሞ የመድኃኒት ግጭቶች ምን ማለት ነው? ድራግ ድራግ ኢንተርአክሽን ወይም ደግሞ የመድኃኒት ግጭቶች ማለት አንድ መድኃኒት ከሌላ መድኃኒት በምንወስድበት ጊዜ የመድኃኒቱ ተጽዕኖ ሲቀይር ወይም ደግሞ የጎንዮሽ ጉዳት ሲያስከትል ማለት ነው። አሁን ብዙ የድራግ ድራግ ኢንተርአክሽን ወይም ደግሞ የመድኃኒት ተጽዕኖ አሉ። ከነዚህ የተወሰዱትን ምሳሌ ላስነሳ። እዚህ ጋር እንደ ምሳሌ ያቀረብኩት ባለፈው ስለ ፉድ ድራግ ኢንተርአክሽን ቪዲዮ ስሰራ አንስቸው የነበረ ዋርፋሪን ነው። ባለፈው ጊዜ ዋርፋሪን ከነዚህ ቫይታሚን ኬ ይዘት ያለባቸው ምግቦች መወሰድ የለበትም ብዬ ነበር። የቫይታሚን ኬ ከአትክልቶች እና ፍራፍሬዎች ይገኛል። ኢን አዲሽን በተጨማሪ ቫይታሚን ኬ በኢንጀክሽን ወይ በመድኃኒትም አለ። ስለዚህ ዋርፋሪን እና ቫይታሚን ኬ ሁለቱ የተለያየ ስራ ነው የሚሰሩት፣ ኦፖዚት ስራ ነው የሚሰሩት። አብሮ መወሰድ የለባቸውም። አብሮ ከተወሰዱ አንዱን የአንዱን መድኃኒት ተጽዕኖ ነው ያሳደራል። ስለዚህ ወይም ብለድ ክሎቲንግ ሊያጋጥም ይችላል፣ ወይም ደግሞ የደም መፍሰስ ችግር የደም መርጋት ወይም የደም መፍሰስ ችግር ሊያስከትል ይችላል። ስለዚህ ሁለቱ አውሮ መወሰድ የለባቸውም። ሌላ በተጨማሪ ዋርፋሪን ከአስፕሪን ጋር አውሮ መወሰድ የለበትም። ዋርፋሪን እና አስፕሪን ተመሳሳይ ስራ ነው ያለባቸው። ሁለቱ ለደም መቅጠን የደም መርጋት ችግር እንዳይኖር የሚከላከሉ መድኃኒቶች ናቸው። ሁለቱ አንቲኮአጉላንት ድራጎች ናቸው። ያ ከሆነ ግን ሁለቱ አብረው ከተወሰዱ ኢፌክቱ ከፍ ይላል እና የደም መፍሰስ ችግር ያጋጥማል። ስለዚህ ሁለቱም አብሮ መወሰድ የለባቸውም። በተጨማሪ እዚህ ጋር እንደ ምሳሌ ይዤው የመጣሁት ስታቲኖች ናቸው። ስታቲኖች ባለፈው አንስቸው ነበር። ስታቲኖች ወይም ደግሞ የኮሌስትሮል መድኃኒቶች ከአንቲባዮቲክ መድኃኒቶች እነዚህ ስታቲኖች ከተወሰኑ አንቲባዮቲኮች ከነ ክላሪትሮማይሲን እና ኢሪትሮማይሲን አውሮ መወሰድ የለባቸው። ምንድነው ስታቲኖች እነዚህ እነ አትሮባስታቲን፣ ሲማስታቲን ከነ ክላሪትሮማይሲንና ኢሪትሮማይሲን ከተወሰዱ ስታቲን እንዳይሰራ ነው የሚያደርጉት። ስራውን እንዳይሰራ አብዞርፕሽን እንዳይኖረው ይከለክሉታል። ስለዚህ መድኃኒቱ አብዞርብ አልሆነ ወይም ደግሞ ስታቲኖች ስራቸው ካልሰሩ ደግሞ የኮሌስትሮል መጠናችን ከፍ ይላል። የጭዋዳ ችግር ያስከትላል። ስለዚህ እነዚህም አብሮ መሄድ ወይም አብሮ አይወሰዱም የሚወሰድ መድኃኒቶች አይደሉም ማለት ነው። ሌላው እዚህ ጋር እንደምሳሌ ይዤው የመጣሁት ኤስሲ ኢንሂቢተርስ የምንላቸው አንጀትን ሲን ኮንቨርቲንግ ኢንዛይም ኢንሂቢተርስ ከ- ፖታሺየም ስፔሪንግ ዳይሮቲክስ የምንላቸው እነዚህ ኤሲኢ ስፕሪ ኢናልፕሪል ሊስኖፕሪል ከፖታሽየም ስፔሪንግ ዳይሮቲክስ ከነ ስፒሮኖላክቶን አውረው መወሰድ የለባቸው። ምንድን ነው መድኃኒቶቹ ለተመሳሳይ ኬዝ ነው ሚሰጡት፣ ለተመሳሳይ ኬዝ ነው የሚሰጡት ግን አውረው ከተወሰዱ እነዚህ ፖታሽየም ስፐሪንግ ዳይሮቲክስ የምንላቸው ስፕሪና ላክቶን ፖታሽም ፖታሽየም እንዳይወጣ ይከለክለዋል። ስለዚህ ፖታሽም እንዳይወጣ ይከለክለዋልና ሰውነታችን ውስጥ ብዙ የፖታሽየም ክምችት እንዲኖር ያደርጋል። ይሄ ደግሞ የሬናል ፌለር የኩላሊት መጎዳትም ሊያስከትል ይችላል። ስለዚህ እነዚህም አውረው መወሰድ የለባቸውም። ከዚህ በተጨማሪ እዚህ ጋር እንደ ምሳሌ የያዝኩት ታዮፍሊን ነው። ታዮፍሊን ለ የመተንፈስ ችግር ያለባቸው ሰዎች ለአስማቲክ ፔሽንቶች ለአስም እንትን ያላቸው ሰዎች የሚሰጥ መድኃኒት ነው። እነዚህ መድኃኒቶች ደግሞ ከተወሰኑ ከተወሰኑ ሁሉም አይደለም ከተወሰኑ አንቲባዮቲኮች መወሰድ የለባቸውም። በተለይ በተለይ ከነዚህ ማክሮላይድስ እና ኩኖሎንስ የምንላቸው መድኃኒቶች እነ ሲፕሮፍላክሳሲሊን ከነ ሲፕሮፍሎክሳሲን ከነ ኢሪትሮማይሲን መወሰድ የለባቸውም። ከነዚህ ከተወሰዱ ምንድነው የሚያደርጉት? ታያፍሊ ወደ ቶክሲሲቲ ነው የሚቀይሩት፣ ወደ ቶክሲሲቲ ይቀይሩታል። ስለዚህ ወደ መርዛማነት ይቀይሩታል። መርዛማነት ወደ መርዛማነት ከተቀየረ በሰውነታችን የመንቀጥቀጥ ችግር ሊያመጣብን ይችላል። የማስታወቅ ችግር ሊያመጣብን ይችላል። ብዙ ችግር ያስከትላል። እነዚህ እንደምሳሌ አቀረብኩት እንጂ ብዙ አይነት ድራግ ድራግ ኢንተራክሽን ነው ያለ። ስለዚህ ዋናው መፍትሄ ምንድን ነው መሆን ያለበት? ሁሌ ሁሌ መድኃኒት በምንወስድበት ጊዜ በተለያየ ተቋም ታይተን ሊሆን ይችላል፣ የተለያየ ሂስትሪ ሊኖረን ይችላል። ኦር ደግሞ እነዚህ ኦቲሲ ድራግስ በራሳችን ከፋርማሲ ገዝተን የምንጠቀማቸው መድኃኒቶች እነ ሳፕሊመንት የምንወስድ ልንወስድ እንችላለን። ግን ሁሌ መድኃኒት በምንወስድበት ጊዜ እነዚህ መድኃኒቶችን አብሮ የሚሄዱ መሆናቸው ለዶክተራችሁ ወይም ፋርማሲስቱ በደንብ አርጋችሁ ተናግራችሁ ኢንፎርሜሽን መያዝ አለባችሁ። ስለዚህ ጤናችን በራሳችን እንጠበቅ፣ የምንወስደው መድኃኒት ጠንቅቀን ማወቅ አለብን። ይህ ቪዲዮ ለትምህርት ግንዛቤ የቀረበ ነው። ለበለጠ ለግል ህክምናችን ከአቅራቢያችን ያለ ዶክተር ፋርማሲስት ማማከር አለብኝ። ማንኛውም መድኃኒት ከመውሰዳችን በፊት የመድኃኒቱ ባህሪ በደንብ ጠንቅቀን በመውሰድ ጤናችን እንጠብቅ። ስለተከታተላችን በጣም አመሰግናለሁ። ያው ቋንቋው ሁለተኛ ቋንቋ ያለው ለማስተካከል ጥረት አደርጋለሁ። ስለዚህ በጣም አመሰግናለሁ ስለተከታተላችን። ያው ሳብስክራይብ፣ ሼር፣ ላይክ አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም፣ እግዚአብሔር ስጥልኝ።